እንትን ከሰው ጋር መግባባት አልችልም እንዳልል፣ ከሰው ጋር ከሌላ ሰው ጋር ደህና ነኝ። እንግዲህ አልጣላም። ለምን ከሱ ጋር እንደምጣለ አላቅም። እሱን ጠይቂው። ችግሩን እኔ አላውቅም። አንቺ ምንም ብታውቂው ነገር የለም የለም። ዝም ብሎ ነው። ከመሬት ተነስቶ እፍ እፍ ይላል። እሺ፣ ጨርሳለች። ሀቢብ ዳይመንድ ደሞ እኔም ማቀው ነገር የለም። ዝም ብላ እኔም ማቀው ነገር የለም የምታውቀው ነገር የለም። እሷ የምታውቀው ነገር የለም። እሷ ማታ እኔ እስካየው ድረስ ማታ ምናምን እንትን ዜድን ስትላት። ኤኒዌይዝ አንተ የምታውቀው ነገር የለም፣ እሷ የምታውቀው ነገር የለም። ስለዚህ ችግሩ ምንድን ነው? ችግሩን እናውቀው። ምንድን ነው የሚያጣላችሁ? ትዋደድ አላችሁ አትዋደድ፣ ስኮፒሊንክ አርጉ። እኔ አላቅም ለምን እንደሚጣላኝ። እስቲ እሺ ጠይቅ ጠይቂያት ውይ ውይ፣ ጠይቂያት ራሷን ጠይቂያት። ማነው? ትናንትና ማነው ያኮረፈው? ማነው ማነው? ታያት ሁሉ ነገር ታውቃለች። እኔ መናገር አልፈልግም። እኔ ና አደባባይ ላይ ጥያት ርኩኝ እሷ ነች አደባባይ ኧረ እባክህ ደግሞ ታወራለህ ከአፋለክ እንደዚህ ሳይሆን በፍቅር አውራ። አይደለም ነይ ልንገርሽ። እንደዛ ከሆነ እናውራ ከተባለ እሺ ቀጥይ። እናውራ ከተባለ ነይ ልንገርሽ በምን እንደተጣላን። ያንን አናወራም፣ ፕራይቬት ነው። ኔ አላውራ። አይደለም እሱን አላውራ። ከዛን ተጣላን። ይነጫነጫል፣ ማን ነው ዝም ብሎ ይነጫነጫል? ውፍ ውፍ ይላል ዝም ብሎ ማን ነው? ምን እንደሚያናድደው አላውቅም። ከመሬት ተነስቶ ይናደዳል። ሁሌም እንደተናደደ ነው። በየቀኑ ይናደዳል፣ ከመሬት ተነስቶ። እኔ እና አንቺ ስንገናኝ ቲክቶክ ነው የምጎረጉሪው አለኝ። ትናንትና እንደ ሰበብ እንኳን እንዳይሆነው ቲክቶክ አልጎረጉርኩም። በምን በሌላ ኬዝ አደረገና አውቆ ነካካኝ። ነካካኝና እኔ ተናገርኩኝ። ከዛ እጭጭጭጭ አለ ክርስቶስ ከዘን ሀቢብ እንደውም አውርደኝ እዚ ጋር አልኩት። በጣም አናደደኝ ማለት ነው ቴንኪ ዳይመንድ። ከዛ በኋላ አውርደኝ አልኩት ማለት ነው፣ በጣም ተናደድኩኝ። ይጮህብኛል። ከዘን አወረደኝ። ተመልሶ እንኳን መጥቶ አላየኝም ማለት ነው። የምር ስልኬን መኪና ውስጥ ራስቼ ደውየለት፣ ከዘን ስልኬን ተቀብየው፣ ታክሲ ይዜ እኔ ወደ የምሄድበት ሄድኩ ማለት ነው። ገባሽ ሱዳ እኔ ሲጀመር ለምን አወራለሁ? አዲ ሲጀመር ይኸውልሽ፣ ረጁ እራሷ ማለት ነው ተነጫነጨ ተነጫነጨ ትላለች እንጂ እራሷ ስንት ብላ ትነጫነጫለች። አስቢው እስኪ ሴት ልጅ ከወንድ ጋር ተቀጣጥራ አሁን ለምሳሌ አንቺ ቦይ ፍሬንድ ካለች፣ ከቦይ ፍሬንድ ጋር የምትቀጣጠሪው ለምንድን ነው? ጫዎች ልትሰቂ ምልት ይኖር አለ እኔ እና እሷ ተቀጣጥረን እኔና ሰው ተቀጣጠረኝ፣ ባህር ሄደን ባህር ሄደን ባህር ላይ ታፕታፕ ታደርጋለች። እንዋኝ ስላት እሷ ታፕታፕ ታደርጋለች። ወላ ነው የማን መሰለች? ይሄ የሆነ ጊዜ እነሳሪ የሆነ ጠንቋይ ምናምን ቻፒ ምናምን የሚባል ሱ እያወሩ ነበረ። እኔ እዛ መሀል ላይ ሂጅ ብሞትስ የሚያድነኝ ሰው ያስፈልጋል እኔ መሀል ላይ ሂጅ እየዋኘሁ ነው እሷ ደግሞ ከሂዊ ጋር ሂዊ የምትባላለች ወንድ ሚስት ከእሱ ጋር ቁጭ ብላ እዛ ጋር ሆነ ያችኛዋም ተመስጣ እንግዲህ ያለች ይህቺኛዋ ደግሞ ታብታብ ታደርጋለች እኔም ብላን ነው የመጣችው ከእኔ ጋር ለመዝናናት ብላ ማለት ነው አንድ ይሄ በይ የትም ስንሄድ በቃ ይሄ ሱስ ሆኖባታል ይሄ ሚዲያ እኔ ደግሞ ሚዲያም እኔም ተጠቃሚ ነኝ የሚዲያ እኔም ሱስ አለብኝ ግን የሆነ ሰዓት ላይ ጓደኛዬ ለምትይው የእኔ አካል ነው ለምትይው ሰው በጣም ጊዜ መስጠት አለብሻ ቤቷ ሲሄድ ሱቋ ሲሄድ ቤትም ቦታ ሲሄድ ለእኔ ጊዜ አትሰጠኝም። ጊዜ የምትሰጠው ለራሷም እኮ አትሰጥም እኮ። ለራሷ ብትሰጥ እኮ ምግብ ሰር ትበላ ነበር። ምግብም እኮ አትበላ። እኔ ያው ለራሴ እሰጣለሁ፣ ምግብ ሰርቼ እበላለሁ። እሷ ጋርም ሲሄድ ለእሷ ጊዜ እሰጣለሁ፣ እሷ ደግሞ ለእኔ አሰጠኝም። በቃ የምታየው ቲክቶክ ምንም ሆነ ምንም ቲክቶክ። ሰው ሞቶ ራሱ ለቅሶ እንሂድ ብላት ራሱ እዚህ ጋር የሆነ ቪዲዮ ብንሰራ ነው የምትለው እንጂ እንትን አትልም። በቃ ይሄ ነው። ይሄ ነገሯን ደግሞ ነገር ኳት ነገር ኳት አልሰማ አለችኝ። አንድ ውስጥ ያለው ነገር ማለት ነው የባህሩን ይቅርታ ጠይቄ ካለው ይጨርስና ይነጫነጫል ይነጫነ አልበል አንቺ ብትነጫነጭ እኔ ላይ ሪዝን የለሽም እንደ እንቁላል የምንተባከብሽ ምን ፈልግሽ ከዚህ በላይ ምን ፈልግ። አሁን ይኸውልሽ ትልቁ ከዛ ትናንትና ትናንትና እረፍሴ ነው አልጨረስኩም ብሶቴን አስጨርሽኝ። ኔትወርክ ይዟል። ታፕ ታፕ አድርጉ። ኔትወርክ እያዘኝ ነው። ኔትወርክ እያዘኝ ነው። ኔትወርክ እያዘኝ ነው። ሌላውን ተይው። ሁሉ ነገር እንትን ላይ ታፕ ታፕ አድርጉ ወይ ኮፕሊንክ አድርጉ እናንተ። ኔትወርክ እያዘኝ ነው። ይኸውልሽ ይሄ መጀመሪያው ነው፣ ምክንያቱም ጊዜ አትሰጠኝም። እኔ ጊዜ ካልሰጠ ጊዜ ካልሰጠችኝ ምን ታደርግልኛለች እንዴ? ፍቅር ማለት ቪዲዮ መቀራረጽና መፖሰት ብቻ አይደለም ለእኔ አንድ ይሄ ነው። ሁለት ደግሞ የትናንትናው ደግሞ ማለት ነው። ትናንትናው እራሷ ነች መኪና ውስጥ እንትን ማለት የለከፈች የለከፈች። ሁሌ ሎኬሽን አውቃለሁ እንትን ትለኛለች። ሁሌ በዚህ ጋር ሁለት ሲግናል አለ። ሁለት ሲግናል ወይኔ እናቴ ሁለት ሲግናል አለ። ይሄን ሁለት ሲግናል ይዘናል። ሌላ መንገድ አሳየው። አንድ ደቂቃ ነው። እቺ ውሸታም፣ እኔ ቢሄድ አንድ ደቂቃ ነው። እሷ አምስት ደቂቃ አዙረኝ አዙረኝ አዙረኝ አዙረኝ። ልክ ማለት ነው ለአንተ አስቤ ነው። አጭር መንገድ መስሎኝ፣ ለካ ያኛው። አንቺ አሁን ከአንቺ ጋር እያወሩ አይደለም። ለእኔ ምንም አታውሪልኝ። ከዛ ልንገርሽ፣ ረጁ። ከዛ በኋላ መንገድ ላይ ባክሽ፣ ዝም በይ። ከዛ ይኸውልሽ፣ መንገድ ላይ ራሷ ማለት ነው መነጫነጭ ጀመረች። እራሷ፣ እኔ ምንም አላልኩኝ፣ መነጫነጭ ጀመረች። ከዛ በኋላ እኔ ደግሞ በህይወቴ ጭንቀት አልወድም፣ ጭንቀት አይመቸኝም። እዚህ ያ እንዳለ ወርድ አለችኝ ውረጂ አልኳትኝ። መንገድ ላይ ቆሞ ሲግናል ይዞ እዚጋ እዚህ ጋር እንዳልወረድ ስለኝ ውረጅ አልኳትኝ። ወረደች ሄደች፣ እንጂ አልጣልኩሽም። ልውረድ አልሽኝ፣ ወረድሽ፣ ሄድሽ። ከላስ ተመልሼ ለምንድን ነው የምመጣው? መውረድ ፈለገሽ አይደል? የወረድሽም በቃ። እና ፊልም ላይ ሌላ ምን አለ? ሌላ ምንም ነገር የለም። የሄድኩትን ደግሞ ለምንድን ነው የምለማመጥሽ? ያሳበድሽ እንደሆነ አይታወቅሽም እንዴ? እያሽሆይታሩ በቃ ቆይ፣ በቃ አሁን ፋሲካ አንተ ሁሉንም ብሰቱን ናውጥታል። ፋሲካ ብሰት አለብሽ? ማሬ፣ አዎ አለብኝ። ልልሽ የለብኝም። እሱን አዳምጠናል። አሁን እሷ የአንተን ዝም ብላ ነው ያዳምጠችው። አንተን ዝም ብላ ነው የምታዳምጥልሽ። አንድ የቀረኝ ነገር አለ፣ የቀረኝ ነገር አለ። ሳርግላት ፀጉሯን ማሳጅ ሳርግላት ፀጉሯን ዊ ጋር አትጠቀሚ ዊጋ ተጠቀሚ ዊግ ስታደርግ እና ስትሰፋ ምን ስትል ፀጉሯን ይጎዷል። ከዛ ትናንትና ፀጉሯን ተፈታችና ማሳጅ ሳደርግላት ማሳጅ ስታደርጊ አሳመምከኝ ብላ በጓደኞቿ ፊት ተቀውጠዋለች አለች። እንዲህ እያጋጨኸኝ ማነቃቂያ ማነቃቂያ ነው ይላል። ሳብ እንደ እያሳመምከኝ የራስሽ ጉዳይ ተላጩዋ በቃ ካሁን በኋላ ተላጩ። አሁን አንተ ፍሁን አሁን የንቺ ተራ ነው። እየሰደበኝ ነው ረጁ ሰማሽ፣ አይደለም ሰደበኝ ሰማሽ። የራ የፍቅር ነው እሺ። አሁን አንቺ ተራሽ ነው። እኔ ሲጀመር ሮሮ በዋትሳፕ ቢሆን ብዙ ልነግርሽ ይችላል። እሱን ግን እያየሁ ሮሮ ይመጣልኝማ አንዴ ብዬ ነው እንደሱ ያላጠራቀመው በሱ እኔ ተናደርኩት በመች ነው አባራፋባ ቴሁት እስኪ እሷ እኔ እውነት ለመናገር አንቺ እንደኔ ሪዝን ካለሽ እኔ አንቺን ካስከፋውሽኝ ካናደርኩሽ ሆም ብዬ ማለት ነው። የሆነ ነገር ነገረሽን ካልሰማው ይሄ ጓደኛሽ አለሽ ከእኔ የበለጠ የምታውቂያት። እስኪ እሷ እንደዚህ ብለሽ ከሰሽኝ አሁን በቃ ሳስበው አሁን እኔ የሚያጣላችሁ እየሰደበኝ ነው። እየሰማሽ ነው አረጁ? ግን አዎ፣ ጨምላቃ ያለሽ የፍቅር ነው ማሬ ኤንዌይስ ማለት ነው አሁን እናንተን እያጣላችሁ ያለው ለአንተ ጊዜ ባለመስጠትሽ ነው እና ጊዜ ባለመስጠሽ ነው። አሁን ከአጭሩ ነገር ትላንትና ለአንተ ጊዜ ባለመስጠቴ ይቅርታ። ይዋልሽ እሱ ደግሞ ትናንትና መንያዋለው እኮ በውስጥ አይ፣ ልንገርሽ ለአንተ ጊዜ ሳልሰጥህ ማነው እሱ ደግሞ ትላንትና ስሜት ያወኜ አውርደኝ ስትይ ስለአወረድኩሽ ፊልም ላይ እንዳለው እንዳሉት ሰዎች መጥቼ ዞሬ ነይ በቃ ይቅርታ ነይ ተሰቀይ ስላላልኩሽ ከዛ በቃ ይታረቃሉ ማለት ነው። ሀቢብ መጀመሪያ አንቺ በቃ ማይሪድ አነ መታረቅ አልፈልግም። ቢዱን ሁርማ ዱኒያ ዜን አነ ማይሪድ ሁርማ ዜን ሊሰራችን ታዲያ አትታረቃ ሀቢብ እኔ ውሽ እየታረቀኝ ብዬ ልለምን ኩዝኩዝሜ ኩዝኩዝሜ በምን ይሰብ ራስ እንገምተ ነው ሀቢ ብዬ ካም ዳውን ፕሊዝ። አዎ ስላስ ካስቀየምኩክ፣ ይቅርታ አደረግልኝ። በጣም ይቅርታ ካስቀየምኩክ። ኢናፍ ይቅርታሽን ተቀብያለሁ። እኔም ካስቀየምኩሽ ይቅርታ። ወደዚህ ና እንጂ ምንድን ነው ወደዛው ነው? ይቅርታ ምክር ሳሙሶን እያስተካከልኩ ነበር። አየሽ ውዴ እሱን ተውና፣ ታዲያ እያነጋግርና ሳሙሳ ይደርሳል። እሺ ይኸው ጨረስኩ፣ ጨረስኩ። ይቅርታ ፋሲካ፣ ፋሲካ። እኔም ላስቀየምሽ፣ ላሳዘሽ ነገር ይቅርታ አድርጌልሻለሁ። እኔም ያስከፋዎች ነገር ይቅርታ አድርግልኝ። ላስ እኔም ይቅርታ አድርግልኝ ወንድሜ። አመሰግናለሁ። ረጅ ጨርሻለሁ፣ ልውጣ። በቃ እንደዚህ ነው ትታረቁት። ወንድም ሆናችሁ፣ ወንድም ሆናችሁ እንደሱ ማን ነው ነው ጠላት አይደለሱ። ግን እኮ ይወድሻል። ይቅርታ ፍቅር እንዴት ነው እንዴ? ማሬ ላ ላ ላ ላ ማለት ነው እንዴ? አይደለም ይሄ ፍቅር አይደለም። ማሬ ግን ፍቅር ማለት እንዴት ነው? ንገሪኝ እስኪ እውነተኛ ፍቅር ለአንተ ባንድ ቀን አለከ ያ እና እኔ እኔ ልንገርካ እውነተኛ ፍቅር ማለት ያንቺ አለ በቀጥይበታ ያንቺ ታለ ቀጥይበት ያንቺ አለ። እውነተኛ ፍቅር ያንቺ አለ። ቀጥይበታ፣ ቀጥይበት መርዝ ጠጥተሽ ምን ብለሽ ቱንባይ ተኝተሽ ፍቅር እንደዚህ ነው። አንቺ ጋር ፍቅር ካለ ቀጥይበት። አረ በስመ በስማምቦል እኔ መርዝ ልጠጣ ለወንድ ምን ሆነህ ነው ወንድሜ? እኔ በጣም የማከብር የምወድ የምር ወድጄ ካለው በጣም መልካም ሰው ነው። እኔ አሁን ስለተጣላን ብዬ ሀቢብ እንዲህ ነው አይደለም። የመጨረሻ ጥሩ ልብ አለህ፣ ጥሩ ሰው ነህ። መልካምም ስለሆንክ ነው ብዙ ስሰደብ ኢግኖር አድርጌ ከአንተ ጋር ሲሆን የነበረው ግን ያ ማለት ደግሞ አንተ እና እኔ ስለተለያየ መርዝ ጠጥቼ ላይፍ ሾርት ላይፍ ምን ኮታች ቋላ እንደዚህ አይነት ቀልድ ያለው እኔ ጋር አለ። ፍቅር በጣም ብዙ የለፋውላት በጣም መከራት ስቃይ ስቃይ አይቼ ነው እዚህ የደረስኩት። ስለዚህ እቺን በጣም የለፋውባትን ህይወቴ በጣም መኖር ነው የምፈልገው እንጂ ሌከሌ ለከለ ለማንም መርዝ አልጠጣም። መርዝም ብጠጣ ወይ ራሴን ባጠፋ ልጄን ያጣውቀም ብቻ ነው የሚሆነው እንጂ ወንድ ቢሄድ ወንድ ይመጣል። አንተ ጋርም እኔ ቢሄድ ነገ ሌላ ትመጣለች ኖርማል ግን መሀላችን ክብር እያለ ብንለያይ ደግሞ በጣም አሪፍ ነው። አይ አትለያዩም። ለምን ትለያያለሁ? በመጀመሪያ ደረጃ እኮ የሚያናንቀንም የሚያዘላልፈንም ነገር የለም እኮ ምንም ነገር የለም። ግን መርዝ ትጠጣለች ምናምን ብለህ አትጠብቅለሽምርዝአንድ ጠብቆአልሁን አይልም። አሁን እ አንደኛው የአንቺ ደግሞ አንደኛ ደግሞ ጦር የሚያክል ችግርሽ እኮ ምን ልታውቂያለሽ? ነገር ታዞሪያለሽ ጦር የሚያክል ችግሯ ነገር በጣም ነው የምታጠመው ላ ኢላሃ ይለ አሁን ያልኳት ምንድን ነው ፍቅርበአንድ ቀን ካላለቀእኔ እንኳን ጥፋተኛ ብሆን በልደቴ ቀን አንተ መተከጎኔ መሆን ትችል ነበረ ሳ ጥፋተኛ እንኳን ብሆን እኔ ትናንትና ልደት ቢሆን ቢሆን ልደትሽ አደለማ ያንቺ ልደት ነው እንዴ ዛሬ ነው ልደትሽ ዛሬ ምን ብሎ ቴክስት እንዳጻፈልኝ። አንቺዬ ለሰው የላኩት አልገባ ብሎኝ ማለት ነው ላቁ ምንድን ነው ሀፒ በርስ ዴይ ማይ ዲር ነው ያልኩሽ። ሌላ ምን አልኩሽ? ቆየት አለ ማይ ላፍ ማይ ላፍ ደግሞ ስመንም ቀይሯለሁ። አሁን ነው የምቀይረው። ቆይ ይሄው ምን እንዳለኝ ታውቂያለሽ? ሀፒ በርስ ዴይ ማይ ዲር ብሎ መነጽር አድርገው የምትለዋን አሻንጉሊት አላደረገልኝም እንዴ? አቆ የተጋደደው ማለት ነው። ያኔ ለሰው ልኬ ምን እንዳለኝ ታውቂያለሽ? አሽሙር ነው። ላይክ ብቻ ስጪው ሲል ላይኩን አጣጣሁት። ለይሙሹ ገብርኤልን ግርም ምን ያለኝ እንዴ፣ አንቺ አፒ በርዝደይ ማይ ዲር ምን ማለት ነው? እሺ፣ ምን አገባኝ? እኔ እኮ እኮ እኮ እኮ እኮ አፒ በርዝደይ ነው ምናምን ነገር ስትል ያላልኩበት ምክንያት ልደቷት ዛሬ እንደሆነ ስለማቅ ነው ዛሬ ደግሞ ቆይ፣ ቆይ፣ ቆይ ማሬ እኮ ከትናንት አሁን ስቲል እስከ አሁን ድረስ አይባልም። ቆይ ማሬ ሞርኒንግ እኮ ነው ያልኳትኝ። ያ ይባላል። በቃ አድርሻለሁ ይባላል በደንብ እንጂ ችግር የለውም። ግን ያው አንተ በሳ ሊፋ፣ አንተ ነገሩን እያከበድክ ያለው እሷ እኮ ይቅርታ ነው የተባባልኩ ልጅ ኦልሬዲ። ግን አንተ ነህ ይሄው፣ ይቅርታ ተባባልን እኮ ወላሂ። የምድራችን ጥሩ ሰው ነች። የምድራችን ምስጊን ሰው ነች። በጣም ጥሩ ሰው በጣም ማለት ነው ግን በቃ ከላስ ጥሩነቷን እኔ አልቀይረውም። ምን አረገች? ምን እያወራች ነው?

ምን ያጽናናታል? ጓደኞቿ ማታ ሲሰድቡኝ ነበር እንዴ? አናዳሀቸው ደሞ እኮ አንድ ቀን ቡና አፍልችላቸዋለሁ እኮ። አሁን እችኛዋ እየሰደበችኝ ነበር ትናንት። አናዳሀቸው ነው ብራዘር። አሁን አልሞም ጓደኛዬ ያለቀሰችኝ። ሄሎ፣ አማን እንዴት ነህ? አማን ነው ኔ ቆንጆ ስማ፣ ጠላትሽ አልቅስ። ፋይሰል ማነው? ብራዘር ይሄዳል እንዴ? ወይስ ስንትን ይምጣለት? እንዳታለቅሽ። ተሳፍ አለ አጠገብህ እስኪ አንድ አውራኝ በለው። ዋ አኩን ይችላል ማሪ የምታለቅሰው ቁጠርሰ እ ማት ልኪ ሊሄዱ ነው። ጓደኞቿ ሊሄዱ ነው። ለዛ ነው ያለቀሰችው በእኛ አይደለም። አንተ ዝም በል እባክህ። ደግሞ ልጅ መፍታት ነው ያለቀሰችው። ወላሂ አሁን ይገባሉ፣ ስራ ይገባሉ ስላ እኮ ከፍቷት እኮ ነው ያለው ብቻዋን ከሆነችማ እንደዚህ ነው፣ ማልቀስ ነው እኮ ሥራው በጣም ነው የሚታለቅ በውድቅ ትለሊት ባለቀሰች ቁጥር አይደል እንደ በውድቅ ትለሊት በኢትዮጵያ አስር ሰዓት እኮ ነው እየነዳሁ የሚሄድልሽ እናቴ ለባብላት እንዳይከፋት ብዬ ግን አሁን ማን ይረዳሻል እንዲህ ብዬ ሁሉ ነገር ወንድ ላይ ነው ጥፋት ጠንጠሩ ይዘሽ አይታረቃሉ ጋር ሲታረቃሉ

በቃ ታልቅሽ፣ በቃ አንተም ሀቢብም ነገሩን ቋጨው እና በቃ ሰላም እንትን በሉሽ። ከቻላችሁ በቃ ተነጋገሩ፣ አውሩበት። ጓደኝነት አይ ምንም ይሁን ምን፣ በጥሩ ምን በመጥፎ ጓደኝነት እንዴት አይበ ኮፒ ሊንክ አድርጉልኝ ጋይስ

ቴንክዩ ማሬ፣ ለወንድሙ ሚስት ማለት ነው። ደወልኩላትና እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ብዬ ሲረጋጋ ያወራሻል አለችኝ። ከዛን ማታም እሷን አገኘ ተገናኝተን ነበር እኔና እሷ ማታ፣ ከጸጉር ቤት ከወጣው በኋላ እና እንዴት ለልደርስሽ አይመጣም? ማሬ ይመጣል ምናምን አለችኝ። እና ደውይለት እስቲ አልኳት። ደውልለት አለች፣ በእናትሽ ደውይለት ብያታለው። እሷ ራሱ ማለት ነው